ከሶስት አመት በፊት ታወቅን በፌስቡክ መጀመሪያ ኮስቴል ላከልኝ እሱ ነበረ። ከዛን በአንድ ወራችን በአካል ተገናኘን ማለት ነው። አንድ ወር ካወራን በኋላ በስልክ ከአንድ ወር በኋላ ተገናኘን። እሱ የሚኖሩ አቡዳቢ ነው፣ እኔ ደግሞ ዱባይ ነበርኩኝ። ከዛ ሰዎች ወደ ቱርክ በየአመቱ ይሳፈራሉ ወደ ቱርክ ሲሳፈሩ፣ እሱም በሰባት አመቱ ሙሉ አልወጣም ካምፓኒ ነበር የሚሰራው እና ከሰባት አመት በኋላ ወጣ ማለት ነው። እኔም ለሁለት ወር እሱም ለሁለት ወር ቤት ተከራይቶ ጠበቀኝ። ሁሉን ነገር አስተካክሎ ማለት ነው። ከዛን ስንኖር ስንኖር ሁለት ወሩን ቆይተን ልክ እሱ ወደ ስራ ሊመለስ ሲል ችግር ተፈጠረ። እና ከዛን እሱ ከስራ ወጣ ማለት ነው። በሆነ ችግር ተፈጠረ። ኢትዮጵያ ሄደም ዝም ያረፈው ማለት ነው። ሰባት ዓመት የሰራበት ድርጅት እንደ ቀልድ እንደዘው ምንም በቃ ምንም ምንም ነገር ተሳይሉት የስራ መፈለጊያ ምንም ሳይሉት ድንገት ተጣሉና ድንገት በቃ ከን ስልስል አደረኩት ማለት ነው። ሁሉን ነገር አበላሹበት። ከዛን ማን ዋጋ ከፈለች? እኔ እኔ ዋጋ ከፈልኩ ማለት ነው። እኔ ወደ ስራ የተመለስኩኝ አንቺ የከፈልሻቸው መስዋዕቶች ምን ምን ናቸው? እኔ ዋጋ ከፈል ለምሳሌ አንድ ዓመት አንድ ዓመት ከስድስት ወር እሱ ስራ ፍቶ ሲቀመጥ ቤት ኪራይ፣ ቀለብ በቃ አንድ እስከሚል በቃ ሙሉ ደግሞ እዚህ ለሱ ነበር እንትን ስለ የነበረው ማለት ነው ለምን ነገ አብረን እንኖራለን ነገር በቃ የኔንም ለምን የእኔንም ህይወት በቃ መንጃ ፍቃድ ታወጫለሽ፣ አንቺ መረቀት ሽጋሩ ትሆኛለሽ፣ ከማዳም ቤት ወጥተሽ አብረን እንኖራለን፣ በቃ እንጋባለን ምናምን ስለሚለኝ ያንን ነበር ምጣው ትቀ ነበረ ማለት ነው። እሱ ጥሩ ስራ ከያዘ በኋላ ማይ እመቤቴ፣ እመቤቴን፣ እመቤቴ፣ እመቤቴ ወይስ እመቤቴን፣ እመቤቴል ፍቅር ትሙት፣ እኔ ፍቅር ነው ስሜ ፍቅር ለእኔ ልሙት ዘጠኛው አመት የዛ ሀገር ሀገር ያስገባኝ እውነት እናታለሽ። እናቴ የለኝ ሞታብኛለች። እኔም እህቴን ይቻሳደግች እህቴንሌለ የእናቴ አጥንት ሾክ ሆኖ ይውጋኝ በ የእናቴ አጥንት ሾክ ሆኖ ይውጋኝ። እኔ አልዋሽም ማርያምን ነው የምልሽ፣ ምንም አልዋሽም። አመት ከስድስት ይቅር ይበለኝ ጌታዬ። አመት ከስድስት ወር የቤት ክራይ እየከፈልች ቀለብ እየቻች የአመት ከስድስት ወር ደሞዝሽ ቀጥታ ለእሱ ነው የወጣው ይሄ በቃ ለእሱ ነው ምንም የለኝም። ግን እግዚአብሔር ይመስገን እኔ ምንም የተጎዳሁት ነገር የለም። እሱን ቃሉን ባይጠብቅም እኔ ማድረግ ያለብኝን ነገር ማድረግ ያለውን ም ምን አረገ ገና እኮ ነው። ሰውየው አብሮሽ ነው አይደል? እስካሁን ድረስ ምን አረገ? ትቶሽ ሄደ? አዎ አብሮ ያለ ነው። ግን ምንም ቃሉን አለ ለአግባሽ አይለኝም እንጂ አለ አይደል ያልሽው አለ እኮ አለ። ግን ሌላ ሴት ማቅረብ ነበረበት በቀን ገባ ማለት የነበረበት ቤተሰቦቹን ማስታወቅ ነበረበት ስልሱ ያዝ ይፈልጋል ቆይ ቆይ ስንት ጊዜ ሆናችሁ በፍቅር አሁን ሰኔ ቢመጣው አራተኛ አመታችን እንይዛለን አራት አመት በአራት አመት ውስጥ የአመት ከስድስት ወር ደሞዝ ብቻ ነው የበላው ያንቺ የአመት ከስድስት ወር ደሞዝሽን ብቻ ነው የበላው በቃ አዎ እሺ አንቺ ኮንትራት ቤት ነሽ እሱ ምንድን ነው የሚሰራው በፊት ካምፓኒ ነበር የሚሰራው። አሁንም ከዛ ወጥቶ እንዲሁ ካምፓኒ ነው የገባው። ምንም አይሰራም ኢጃዛ ቤት ነው ቁጭ ብሎ። አንቺ የቤት ክራይ ትከፍያለሽ፣ አንቺ ቀለብ ትችያለሽ፣ እሱ ቁጭ ብሏል። አዎ ቆንጆ ነው። ቆንጆስ ቆንጆ ነበር ነውጋሉ ቁመናው እንዴት ነው? አይ ሀውየስን አይቼ መስሎኝ። ማለት በእርግጥ ምንም በእርግጥ ስታማኝ ነው አሉ ብዙ አሉ፣ በዙሪያው። በጣም ታማኝ ነው። ስለ ታማኝነቱ የጠየቀሽ የለም፣ እኔ ስለ መልኩ ነው የጠየቁሽ። ስራ ነው የለው፣ ቁንጅና አለው። ቁጭ አርገሽ ገባቢ ኤሌክትሪክ ያለሽ ምግብ ትቀልቢዋለሽ። ሰውዬው እያማረበት እየፋፋ እንደ አራስ እንደ ቦምቦሊኖ ፊቱ እየቀላ እየፋፋልሽ ይመጣልሻል። ግን ማሏሸሽ ነገር ቦታ ገዝቼ ወደ ሁለት መቶ ሺህ ብር ሰጥቶኛል። በእርግጥ ያው ብር አይደለም ብዬ ነው እኔ ካረኩት ብር እኔ ካረኩለት ምንም አይደለም ብዬ ነው። እንቺ ደሞዝሽ ብር አግዞኝ አንቺ ደሞዝሽ ስድስት ሺ ስድስት ግን እስከ ሁለት ሺ ብር አገኛለሁ። የሚሰጡኝ አለ የሚሰጡኝ በየቀኑ የሆነ እንግዲህ ስመጣ አፍካሪ ብለሽ ገብተሽ ዝም በይ። እንደ ኮምፒውተር ጥሩ የምታወሪ አንድ ሺ ስድስት መቶ ነው ደሞዝሽ። የአመት ከስድስት መቶ ማለት ሲባዛ አስራ ሁለት ወር ስድስት ወር እና አስራ ስምንት ወር ስድስት መቶ ድርሃም ሲባዛ በአስራ ስምንት ወር ማለት በድርሃም ሀያ ስምንት ሺህ ስምንት መቶ ድርሃም ነው ሲባዛ በኢትዮጵያ በኢትዮጵያ አንቺ አንድ ሚሊየን አንድ መቶ ሀምሳ ሁለት ሺህ ብር ነው ለሱ ያወጣሽው እሱ ደግሞ ለአንቺ ሁለት መቶ ሺህ ብር አውጥቷል ማይነስ ሁለት መቶ ሺህ ስለዚህ አንቺ ለሱ ዘጠኝ መቶ ሀምሳ ሁለት ሺህ ብር አውጥፈሻል አንድ ሚሊዮን ሊሞላ አርባ ስምንት ሺህ ብር ብቻ የጎደለው ብር አንቺ ለእሱ አውጥተሻል። ሶ እሱ ያወጣው ናቲንግ ነው ለአንቺ። ግን አንቺ መዳም ቤት እየሰራሽ እንዴት ትገናኛላችሁ? ኢጃዛ የለሽም ማለት ኮንትራት ነሽ። እወጣለሁ በየወሩ በየሁለት ወሩ እወጣለሁ። ሩናሽ በየሁለት ወሩ ከሰጡሽ ኢጃዛ ከሰጡሽ ስለቆዩ አዲስ አይደለሁም። እዚህ ቤት ቆይቻለሁ፣ ለዛ ታወቃሉ፣ ያውቃሉ። ቆይቻለሁ እዚህ ቤት ስድስት ዓመት ስለቆየሁ፣ ስድስት ዓመት የዚህ ቤት ጥሩ ናቸው። ማሻላ። በወር አንዴ ስትወጡ ግንኙነት ስታደረጉ እርግዝና እንዳይፈጠር የምታደርጊው ጥንቃቄ አለ? ጥንቃቄማ አደርጋለሁ እንጂ። ያስሚን ኪኒን ገዝተሽ እየወጥሽ ነው? አይ፣ ጥንቃቄ መድኃኒት አልጠቀምም። የራሳችን ከጥንቃቄ ያላችሁ ችግር የለውም። ጠበቅላው ጥንቃቄ ማረገሽ ባ ከዓላማሽ እንዳትሰናከኝ ሀገርሽ ላይ ቤት የመስራት ዓላማ ካለሽ አርግዘሽ ዋዳማ አባራሽ አደጋ ላይ እንዳትው። ስለዚህ አሁን አንቺ ከኛ የምትፈልጊው ምንድን ነው? የፍቅር ታሪክሽን ሰማን። ምከሪኝ ነው ወይስ ጠርተሽ እንዳይተወኝ አስጠንቅቂልኝ ነው? ምንድን ነው የምትፈልጊው? ምከሪኝ በቃ ምን ማድረግ አለብኝ እኔ አሁን ውስጤ ተወዛገበ። አሁን ማለት እኔ ሴት ልጅ ነኝ፣ ዘጠኝ አመቴ ሀገር ማለት ነው። ተወዛገብኩኝ እድሜ ሴት ልጅ ነኝ። አሁን ወደ ኢትዮጵያ ደርሸ እመለሳለሁ ብያለሁ፣ እና ሄቼ ጠቅልዬ ሄድ ወስ ልመለስ። በቃ ተወዛገብኩ። በቃ መውለድ አለብኝ ዘጠኝ አመቴ። በቃ ምንም ለውጥ የለውም። በቃ በጣም ጥሩ እመክርሻለሁ፣ እንደ ታላቅሽ እመክርሻ አለሁ። እድሜሽ ስንት ነው? ዘጠኝ አመት። አረብ ሀገር ላይ ከኖሽ በ ሀያ አመት ሽ ብትመጪ ሀያ ዘጠኝ አመት ሽ ነው፣ ሀያ ስምንት አንድ እኔ ሳትኩት እንጂ አሪፍ ነበር። 28 ዓመትሽ ነው። በ28 ዓመትሽ መውለድ ብታስብ ኖርማል ነው። ትክክል ነሽ። ግን ብዙ ሴቶች ኮመንት ላይ ይጠራና እሱ የሚመከር እያሉ ነው። ቆንጆ ነው። ሥራ ነሽ ለማየት ጓጉ ፎሉ አድርገው ሄደው በውስጥ ሊጀነጅኑት። ስለዚህ እሱ ከተጠራ አንቺ አደጋ ላይ ነሽ። ይቅርብሽ። ይጠራ እንደዚህ ሚዲያ ነገር አይፈልግም ሳይሽ ደስ ሚዲያ ደስ አይለውም። ደስ አይለው በእውነት ደስብከም እንዳትጠቃልን። ቆንጆ ሆኖ ሚዲያ የማይጠቀም በዚህ ዘመን ሚዲያ የማይወድ በጣም ታድለሻል። ባህሪማ አለው ግን መጨረሻው ነው እንጂ ባህሪ እኮ እንዳለው ብዙ ሰዎች ነግሩኛል። ባህሪ አለው በባህሪ በኩል ግን ጉዳይ ይሄ የእድሜ ጉዳይ ነው የሚያሳስበኝ የራሴ ጉዳይ እንጂ ስለሱ አለም ስለ መልኩ ምናምን አለ ምንድ ነው ባህሪ ያለው አማርኛ ሻልግባኝ ባህሪ አለው ማለት ጸባይ ያለው ነው ጥሩ ነው ማለት ነው አዎ ጸባይ በጣም አለው ጸባይ አለው በአራት አመት ውስጥ አንዴ ማስቀይሞሽ አያቅም ነው ማለት ክፉ ቃል ተናግሮሽ የንቀት ቃል ተናግሮሽ አያቅም በፍጹም እና ቲክቶክ አይጠቀምም እያልሽኝ ነው ይጠቀማል ግን ጠቀም አይፈልግም እሱ ጌም ምናምን በብዛት ጌም ነው የሚጠቀመው ያ ያልኩ ጌም ላይ ነው የማየው ብዙ ጊዜ ጌም በጣም ይጠቀማል። ጌም ይወዳል፣ ኳስ ይወዳል፣ ሁክ እና ስራ ነው። ጥሩ፣ በጣም ጥሩ። አይ ባልሽ ሚዲያ ብዙም አይጠቀም ከሆነ ጥሩ ነው። ምክንያቱም ታውቂያለሽ፣ ይዘንድሮ ሴቶች አሁን እራሱ ኮመንት ላይ ዝም ብለው ይጠራ ይጠራ ይጠራ ይጠራ የሚሉት ለአንቻስያስታር ፈልገው ሳይሆን ይህን አጋጣሚው ፎሎ አድርገው ሄደው በውስጥ ገብተው ሊጀነጅኑልሽ ነው። ገባሻ? ገባሽ? እሱ መጥቶ መስራት ከፈለገ አትሊስት እድሜሽን ተጠቅመሽበታል። አርግዘ አንድ ነገር ልናገር አዊ ይቅርታ። እሱም አሁን የሚለኝ ከገባሽ ኢትዮጵያ አርግዘሽ ነው የምትገቢ ነው የሚለኝ። እኔ ደግሞ መጀመሪያ ሽማግሌል እኮ ከዛ ከተጋባን እንደሆነ ኦኬ፣ ከዛ ውጭ ግን አላደርጉ እኔ እናት የለኝም ቤተሰብን ትለቻለች። ሳንጋባ ሳንጋባ አርግዘሽ ሂጂ ነው የሚልሽ። ይሄ ምንር ነው ምን ታደርጊያለሽ መሰለሽ? ኤምባሲ የሚባል ነገር አለ። እጁን ይዘሽ ሄደሽ ኤምባሲ መፈራረም ትችላላችሁ። አገር ቤት መግባት ካልቻለ ስራው ካልፈቀደለት ሁኔታዎች ካልተመቻችሁለት፣ ኢትሶኬ እጁን ይዘሽ ግንባት እየሄዳችሁ መፈራረም ነው። ምንም ጣጣ የለም። ዘንድሮ መፈራረም ነው። ህጋዊ ባል ሳይሆን እንዳታረግሽ እሺ። አላደርጉም። ነገር ነገ ብትለያዩም ልጅሽ የተወለደው በትዳር ነው። ገባሽ? አቡዬ እኔ አውቀዋለሁ። እኔ ያለ እናት እኔ እናቴን ካጣሁት አስራ ዘጠኝ አመት ያለ እናት ያለ አባት ያደርኩ ነኝ። አውቀዋለሁ እኔ ለእሷ ጋ የሚከፈልኩለትም ማንም በሌለ ሰዓት ብዙ ማለት በችግሬ ጊዜ አብሮ ነበረ። ማለት አሙ በነበረ ሰዓት ብዙ መስዋዕትነት ከፍሎልኛል። በገንዘብ ሳይሆን መስዋዕትነት ስለከፈለልኝ ያ ነው አይክደኝም። እነገ ጠዋት በ የክፉ ቀኒ ነው ምናምን ብዬ ነው ሸሚዞኝ። እንዴት በስራ ባለው ሰዓት ታወቂው በሌለው ሰዓት እንዴት ተዋለ ብዬ ያ ነው ያ ነገር ነው ያሰሩ። አንድ ግን ያልተዋጠልኝ ነገር በፌስቡክ ተዋውቃችሁ፣ ሚዲያ ብዙ ተጠቃሚ አይደለም ማለት ፌስቡክ አለው። ኦንላይን ራሱ አንዳንዴ ሳይሆን ድርጅቱ የሚለቀውን ነገር ምናምን አለው እኮ ፌስቡክን ምን ያደርጉ። እሺ፣ ፖስት አድርጋ ግንቻሉ። አንተ ሰጥተህ ነው በቃ። ፖስት አድርገሽ ታውቂያለሽ? ፕሮፋይልሽ አድርገሽ ታውቂያለሽ? ኖ ኖ። ታሪካለክ ታዲያ አራት አመት ሙሉ አብረሹ ስተኝ በየወሩ ጃዛ እየወጣሽ አብረሹ ስተኝ የአመት ከስድስት ወር ደሞዝሽን በኢትዮጵያ አንድ ሚሊዮን ብር ስትሰጪ ይሄ ሰውዬ ሌላ ሴት አለች የለችም የሚለው ነገር ሳታረጋግጪ ነው እንደገባሽበት። ፖስት ሳታደርጊ ፕሮፋይል ሳታደርጊ ሌላ ሴት አለች የለችም አሁን ከዚህ እንደወረድሽ ፔጅ እና ፎቶውን ፕሮፋይልሽ ታደርጊያለሽ የቲክቶክ ፕሮፋይልሽ ቴሌግራም፣ ኢሞ፣ ፌስቡክ፣ ኢንስትግራም አለ በሚባል ሶሻል ሚዲያ ሁሉ ፖስት አድርጊያለሽ የኔ ፍቅር ብለሽ ትጽፊበታለሽ። ማለት ይሄን ያህል መስዋዕትነት ከፍዬ የሆነ ነገር ቢፈጠርስ አስበሻል? ምን እንደሚሰበር እና እንዳይፈጠር ብለሽ ታዲያ አንቺ እውነት ካለ ካላወቅኩኝ የማግጥ ችግር የለውም እኔ ብቻ አልስማ ነው ነው ይሄና ዳብሽዳብሽ ፈርተሽ፣ ቆይ እንደዚህ የሚያንገበግብሽ ያወጣሹ የአመት ከስድስት ወርሽ ደሞዝ ነው። አብረሽ ያሳለፍሽው ጊዜ ነው። ምን አንገብግቦሽ ነው ላለመስማት ፖስት ካልክሽ ፎቶውን? የሆነች ሴት አለች ትመጣለች። ስለዚህ ፊሊንግሽ ውስጥሽ የሆነች ሴት እንዳለች ይሰማሻል ወይ ደግሞ ሴቶች እንዳሉ ይሰማሻል። እንዳይመጡ ስለምትፈሪ ነው ማለት ፖስቱ፣ ከመጡ እንዳትለያዩ ስለምትፈሪ ነው። አንዳንድ ፈሪ ሴቶች አላችሁ። ባሎቻችሁ ወይም ፍቅረኞቻችሁ እየማገጡ እንደሆነ አውቃችሁ ፊት ለፊት ላለመጋፈጥ ከጠየቅኩት ይተወኛል፣ ይቺ ምንድናት ብዬ ከጠየቅኩት ይተወኛል ብላችሁ ዝም ብላችሁ አብራችሁ የምትቀጥሉ ይሄ ምን ይባላል? እሱን ላለማጣት ራስን ማስቀየም፣ ራስን ማታለል፣ ራስን መካድ ይባላል። ሌላውን ላለማጣት ራስን ማስቀየም፣ እሱን ላለማጣት ራስሽን ማስቀየም፣ እሱን ስትይ ራስሽን ማጣት። ከራስ በላይ ደግሞ ንፋስ እናቴ ያለመሽበት ነገር ላይ ከምትቆይ እሱን የማጣቱ መቃጠል የናፍቆቱ መቃጠል እልሁ መንገብገቡን ብለሽ አንቺ ራስሽን ከምታካይ ጥንቅር ይበል ይሄድና፣ አልቅሽ እያለቀሽ ኑሪ፣ ምን ችግር አለ። ሕይወት እኮ ደስታ ብቻ አይደለችም። ማዘንም መደሰትም እዚህ ምድር ላይ ያለ ነገር ነው። ግዴታ ሁሌ ደስተኛ ሆነ መኖር የለብንም። ሀዘንንም ማጣጣም አለብን እንደ ደስታ መኖር አለብን። ሀዘንንም ደስታን እንደምንኖራት ሀዘንንም ኖረን ታመን አልቅሰን አዝነን ማለፍ አለብን። ያችን ሀዘን መሸሻ አያስፈልግም። ተጋፈጩ ተጋፈጩ። አሁን እንደወረድ ፎቶን ፕሮፋይል አድርጊ አለ በምትጠቀሚ ሶሻል ሚዲያ ሁሉ ፎቶን ፕሮፋይል አድርጊ የመጣችሁትም ታክል አድርገው እንደሆነ ማለት ይለይለት ሞራል አለው አላመጣሁት ባለ ታጉ ምን ያገባሽ? ከታጉ እሱን ታጋት ታርጊ አንቺ አግኝታ ካረግሽው ፌስቡክ ላይ የእሱ ፍሬንዶች ያሉ እኮ በስ አዎ ባይኖርስ እኔ ጋር ታጋሪ የስ ካልደፈረሰ አይጠራም። እናቴ ትሙት ታጋርጊው ታጋርጊው እሺ ግን አልተዘጋጀው ምን እንጃ፣ ምን ሰሚ ወንድ ልጅ የምቀርበው አይመስለኝ ስልሽ ዋጋ ከፍየበታለሁ። ጊዜ ትኞ ጀግኝ እንጂ ምን ሆነሽ ነው? አሁን ነው ሞሪ ሞራልሽ መጥቶ፣ ራስሽ እንደውም ታግላርገው ምናም ብለሽ አልነበር እንዴ እንኳን እንዴ፣ ትቀዘቅዣለሽ ነው ያለሽ። ተነሺ አሁኑኑ ደመሽ ሳይበርግ ተነስተሽ ሄደሽ ይያንዳሉ ሶሻል ሚዲያ ላይ ታጋርገሽ ፖስት አድርጊና፣ የመጣው ይምጣ። ሞትና መለያየት አንዴ ነው፣ አንዴ ያበጠ ይፈንዳ። ተነሽ ሂጂ አሁን ሰግናለሁ ምን ማለት አመሰግናለሁ። መልካም የውሸት ህይወት ከመኖር በነገራችን ላይ ስትከፍች ጀምረሽ እስከ ማታ ነው የምከታተልሽ። ልብስም እየተኮክችን ሙኝ ስራ እየሰራው በእውነት ኤርፎን አድርጌ ቀኑን ሙሉ ስከታተልሽ፣ አንቺን ካገኘሽ በኋላ እንዴት እንደተቀየርኩ የውሸት ህይወት ከመኖር የውሸት ደስታን ከመኖር የእውነት ሀዘን ይሻላል። ከውሸት ጓደኛ ከውሸት ጓደኛ ብቸኝነት ይሻላል። ገባሻ? ያንቺ ካልሆነ መሄዱ አይቀርም። ስለዚህ ከአሁኑ አፈንጂው ሄደሽ ፎቶን ፕሮፋይል አርጌ ሂጂ ናት እድሜ ስትሽሚመሰግንኛለሽ ቁ ሲወጣ ከዚህ ነገር ስትጸጂ በደንብ አርገሽ ታመሰግንኛለሽ። ይሄ ሰው ሴቶች ካሉ እየማገጠ ከሆነ ፈነዳት። ነገ ትዳር ሳትገቢ ልጆች ሳትወልጂ ከአሁኑ ትተዋወቂያለሽ፣ ታውቂያለሽ ቁርጥሽን።